እንደ ኢሮፓያን አቆጣጠር በ2021 በዓለም ዙሪያ ከ36 ሚሊዮን በላይ ሰዎች የእጽ ሱስ ወይም ሰብስታንስ አቢስ ዲስኦርደር እያጋጠሟቸው እንደሆነ ተገምቷል። ይህ ሁኔታ በአንድ ሰው ህይወት ውስጥ ችግሮችን የሚያስከትሉ የተለያዩ የእጽ አጠቃቀም አይነቶችን ያጠቃልላል። ከእነዚህም ውስጥ በጣም የከፋው በማሽተት በመቅመስና በሌሎች መንገድ የሚወሰደው የአደንዛዥ እጽ ሱስ ወይም ሰብስታንስ አዲክሽን ነው። አንዳንድ ሰዎች ለምን ለዚህ ሱስ የበለጠ ተጋላጭ እንደሆኑና ለማከም በጣም አስቸጋሪ የሆነው ለምን እንደሆነ ለመረዳት ሱስ የሚያስይዙ እጾች በሰውነታችን ላይ የሚሰሩበትን መንገድ እንመልከት። አንድ ሰው ሱስ የሚያስይዝ እጽ በተደጋጋሚ ሲጠቀም አእምሮ ለእሱን በተደጋጋሚ መኖር በመልመድ የዚህ ሰብስታንስ ወይም እጽ ሁሌ መገኘትን ወደ መፈለግ ያመራል። ይህ መቻቻል ወይም ቶሌረንስ ይባላል። ከጊዜ በኋላ አእምሮና ሰውነት እጹን ሲለምዱ ለእሱ ያለው ሴንሲቲቪቲ የሚቀንስ ሲሆን ይህም የበለጠ ደስታ ስሜት ለማግኘት የበለጠ የእጽ መጠን ወደ መፈለግ ያመራል። ለምሳሌ አልኮል እንደ ኢንዶርፊንና እና ጋባ ያለው የኬሚካል ምልክት ስርጭትን የሚጨምር ሲሆን እነዚህም ኬሚካሎች የደስታና የመረጋጋት ስሜት ይሰጣሉ። አንድ ሰው አልኮልን በተደጋጋሚ ሲጠቀም አእምሮ የእነዚህን ኬሚካሎች መገኘት ይለምዳል። ስለዚህ አልኮል ሳይጠቀም ሲቀር አእምሮ ከእነዚህ የደስታና መረጋጋት ስሜት ከሚሰጡ የነርቭ አስተላላቢዎች ያነሰ ምልክትን ይቀበላል። ይህም በጉልበቱና በስሜቱ ላይ ትልቅ ተጽዕኖ ያሳድራል። እያንዳንዱ ሱስ የሚያስይዙ እጾች ከሚያመጣቸው ልዩ ተጽዕኖዎች በተጨማሪ ሁሉም በሚባል ደረጃ ዶፓሚን የሚባል ኬሚካል በኒክሌስ አከንበስ በሚባል የአእምሮ ክፍል ውስጥ ያለውን ልቀት ይለውጣሉ። ይህ ቦታ የደስታ ስሜት የሚሰጡን ልማዶች እንድናደርግና ደጋግመን እንድንፈልጋቸው የሚያነሳሳን ሪዋርድ የሚሰጠን የአእምሮችን ክፍል ነው። ይህ የአእምሮአችን ክፍል የሚያስደስቱንን ነገሮች ስናደርግ ጥሩ እንዲሰማን ማድረጉ ለሰውነታችን አስፈላጊ ቢሆንም ነገር ግን ሱስ የሚያስይዙ እጾችን ይህንን ይጠቀሙበታል። አንድ ሰው በተደጋጋሚ እጽን ሲጠቀምና ሰውነቱ በተደጋጋሚ መገኘቱን ሲለምደው ምቾት እንዲሰማውና ነገሮችን ለማከናወን በእጹ ላይ ጥገኛ ወደ መሆን ያመራል። እነዚህን እጾች ደጋግመን ስንጠቀም አሰላስለን ውሳኔ እንድንሰጥና ስሜታዊ ባህሪን የሚቀንሰው የአእምሯችን ክፍል ኮርቴክስ ተግባር እንዲቀንስ ያደርጋል። በተቃራኒው ለማድንድና እና ዳብር የሚረዳንና ስሜታዊ የሆኑ የአይምሯችን ሰብኮርቴክስ ክፍል ተግባር ይጨምሯል። እነዚህም ለውጦች አንድ ሰው እጽንግ በሚጠቀምበት መንገድ ላይ ቁጥጥር እንደሌለው እንዲሰማው ሊያደርጉ ይችላሉ። ይህም ሁኔታ እሱን በተደጋጋሚ እንዲጠቀምና በሕይወቱ ላይ ያሉበት ችግሮች እንዲጨምር ሊያደርግ ይችላል። ሰውነታችን ይህን እጽ መጠቀም ሲያቆም መረጋጋት የሚከብደው ሲሆን ይህም አይምሯችን እጹን እንዲያመጣና ሁኔታው ሐሳቡን በመቆጣጠር እሱ ጎጂ እንደሆነ ቢያውቅም ለማግኘትና ለመጠቀም ፍላጎቱ ይጨምራል። እሱን ሳይጠቀሙት ከቆየ ሰውነቱ መጥፎ ስሜትን ማስተናገድ ይጀምራል። ለምሳሌ ኦፒዮይድስ ሕመምን የሚያስታግስ ድረግ ሲሆን እሱ ማቋረጥ ከፍተኛ ሕመም፣ ጭንቀትና እንቅልፍ ማጣት ያስከትላል። አንድስ ወደ አንጎል በፍጥነት ደርሶ የእርካታና የደስታ ስሜት ባነቃቃ ቁጥር የበለጠ ሱስ የሚያስይዝ ይሆናል። ለምሳሌ ሄሮይንና ሞርፊን ተመሳሳይ ተጽዕኖ አላቸው። ነገር ግን የሄሮይን ኬሚካላዊ መዋቅር ወደ ደም እና አንጎል ውስጥ የመግባትና ስፔሲፊክ ከሆኑ ሪሴፕተርስ ወይም ተቀባዮች ጋር የመተሳሰር ችሎታ አለው። ይህ ከሞርፊን በበለጠ ፍጥነት እንዲሰራና የበለጠ ሱስ የሚያስይዝ እንዲሆን ያደርገዋል። በሌላ በኩል በቆዳዎቻችንና በሌላ መንገድ ከሚወሰድ ኒኮቲን ጋር ሲነጻጸር፣ መደበኛና ኤሌክትሮኒክ ሲጋራዎች የበለጠ ሱስ የሚያስይዙ ናቸው። ምክንያቱም ማጨስ ኒኮቲንን በፍጥነት ወደ አንጎል ስለሚያደርስ። እንደ ኬሚካላዊ መዋቅራቸውና የመድረሻ መንገዳቸው ላይ በመመርኮስ መድኃኒቶች ሱስ የማሳያዝ መጠናቸው የተለያየ ነው። እንዲሁም ተጠቃሚዎች ሰዎች ለመጋለጥ የተዳከሙ ሊሆኑ ይችላሉ። ሳይንቲስቶች ይህንን ክስተት ከሕይወት አናኗር ልምድ አሊያም በዘር የተዋረሰ ባህሪ ነው ብለው ይከፍላሉ። ዘግናኝ ገጠመኝ ወይም ትራማ እና የስነ አእምሮ ጤና እክል ያለባቸው ሰዎች ለሱስ ተጋላጭ እንደሆኑ ያደርጋቸዋል። በጥቅሉ ደግሞ ከ18 ዓመት እድሜ በፊት በሱስ ሊያዙ የሚችሉ መድኃኒቶችን መጠቀም እንደ ትልቅ አጋላጭ ይወሰዳል። የሚሆነው የልጅ አእምሮ ለሪዋርድ ፓዝዌይ ማለትም ለዶፓሚን እና ለሌሎች ደስታ ፈጣሪ ሆርሞኖች መለቀቅ የቀረበ በመሆኑ። አብዛኞቹ በዘር የሚዋረሱ ባህሪያት አጋላጭነት በግልጽ ተለይተው ያልታወቀ ሲሆን፣ ነገር ግን አንዳንድ ጂኖች ለተጋላጭነት ሊያቀርቡ እንደሚችሉ ታውቋል። ለምሳሌ አንዳንድ ጂኖች የኒኮቲን ሱሰኝነትን ያመጣሉ። እንዴት ቢሉ ሪሰፕተሮቻችን ይበልጥ እንዲቀበሉ በማነሳሳት ለሱስ ተጋላጭ ሆነውን ለመውጣት በሚያዳክት ሁኔታ ውስጥ ይከታሉ። በተቃራኒው ደግሞ አንዳንድ ጂኖች ሰዎችን ይበልጥ እንዲከላከሉ፣ ለሱስም እንዳይቀለጡ ያደርጋሉ። ለምሳሌ ለማድረግ አልኮል ተጠቃሚ ለሆኑ ግለሰብ የማይሆን ቃናን በመፍጠርና ከፊል ጉዳትን በማድረስ የአልኮል ፍላጎት በመቀነስ ግለሰቡን ከመጠጥ ያደርጋሉ። በዚህም መንገድ ደግሞ የአልኮል ሱስን ለማከም ዳብሯል። ሰውነት ጥገኝነትን ካዳበረበት እጽ ሱስ መውጣት በጣም አስቸጋሪ ሊሆን ይችላል። በአንዳንድ ሁኔታዎች በድንገት ማቆም በአካላችን ላይ ከባድ ሁኔታን ሊያስከትል ስለሚችል ይህ ሁኔታ አይመከርም። እጾችን ከውስጣችን ከማጽዳታችን በተጨማሪ ከነአካቴ ማቆም ብዙውን ጊዜ የረጅም ጊዜ ሂደትና ብዙ ጊዜን ደሞ የሚፈልግ ነው። መሰረታዊ ሁኔታዎችን ለመፍታት ቅድሚያ በሚሰጡ የህክምና እቅዶች ከዚህ ቀደም ከእጽ አጠቃቀም ጋር የተያያዙ ልምዶች ካላቸው ሰዎች ጋር አዲስ ግንኙነቶችን በማዳበር እና ደህንነቱ የጠበቀና የሚያበረታታ አካባቢዎችን እና ሰዎችን በመፍጠር ሱስን ለማቆም ሂደት ላይ ትልቅ ጥቅም ሊኖረው ይችላል። በመጨረሻም ሁለቱም ሱስና ማገገም የመላመድ አስደናቂ ችሎታ ያለው የአእምሯችን ውጤቶች ናቸው።